እዚህ ላይ ወጥተው ላይፍ ላይ ወጥቶ እንደናንተ ለመሆን አንደኛ ኮንፊደንስ የለም። ሁለተኛ ወገባቸው ይሰበራል። ከእድሜ ከእንትን በላይ ስለሆኑ ወገባቸው ቋ ብሎ እንደምናነዚ ወልዶ ወልዶ የተሰበረ ወገብ ደግሞ እንደኛ አይሆንም። ስለዚህ ስለማይሆኑ ማውራት ደግሞ የማያረግ ሰው ማውራቱ ይተለመደ ነው። ምን ላይ ናችሁ? ምን አሏችሁ? ይሆነበት ምንት አልገባኝም። አትፈጡም

እኔ እኮ እዛ ቀን ማንንም አልቀረሱ። እኔ መሳቅ ውጭ ሌላ ነገር አላውቅም። ዝም ብዬ ስቃለሁ። እናንተ እኮ ከእኛ ልጆች ይልቅ እዛ የሚጠሉ ነው። መጥተው ሲያዩ የነበሩ ስንት ሰው ነበረ ነበረ።

አንተ ልቤ ሰበርተ ሰበርተ ማንቴ ነው? ማን ነው? ሁለታችሁ መጡ? አው መንታ አይደለም ባክ፣ ሌላ ሌላ ነው። ሄሊች አረ እንጂ፣ እኔ ወጥቼ ልሂበት። ሰኒ ጋር ኮ ቤስት ፍሬንድ ነው ይቺ ሳኒ ተብዬ ማለት ነው። ለምንድን ነው አይሚኒ ቀዳማዊት ነች ብላ ምታወራ ብላ እኔን ትከሳለች ብላ። እናንተ በምታደርጉት ነገር ሰው መልካም ነገር ምን አይልሽም እንደ ምናደርሰው አትንኩ ሰው አትዘጋዘቁ ሰው አትሰድቡ ናችሁ በቃ ያለፈ ታሪክ ያለፈ ነው ያለፈውን ውሃ ያለፈ ውሃ አይቀደም በቃ ባለፈው ጊዜ ድሮውንም እኮ የምንወደውን ሰው አክብሩልን አይ እምቢ አሉ ስለዚህ እኛ ደግሞ ያንን ነገር ያሳየነው እኛ ማድረግ እንችላለን ነው። ገባሽ ማንም ሰው የሚወደው አውሪ እኮ ቀዳማዊት እኮ አታወሩ ተብላለች። በቃ ማንም እያወራ እሷን ይሄ ነው ትልቅነት። እግዚአብሔርን ምን ዐይነት እንዳኮራችኋት ራሱ ቢታወቅ አሁን እኮ የሀይምየሄቶች መሻል አረጋሙ ሀል እግዚአብሔርን ድሩ የድሮ ቃንደኞች እኮ ሚዲያ አንቺ በናት ሄቴቴጅ እንትናቅው ኡ መከታዬ ግጥም ግጥም አለ ግጥም ግጥምላቸው ነው እምልሽ

ንግግር በጣም አሪፍ ነው። ፕሮፋይላችሁ እራሱ ሲያስገነግጥ ከሁለቱ በሮች አልፈሽ ማለት ነው። እንትን ኢትዮጵያ ድምጽሽን ኢትዮጵያ ገብቷል። ትናንትና የሆነ ቦታ እኔም ሰምቻለሁ፣ በሆነ ሰው ሰምቻለሁ።

ያን አልሰማሁም ግን እኔ እኮ እንደማጽናና የታወኩት እኔ ምናምን ስትይ እኔ ወጥ ወጥ ወጥ ነው እሱ ሊያስወጣ ነበረ። ገባሽ? እሱ ሰውን እያስወጣ ትንሽ ደቂቃ ካወራ በኋላ እያስወጣ ነበረና እኔ የጨርቃ ፋሚሊ ንግስት ነኝ እኔ ካወራ ማለት ሁሉም አወራ ማለት ነው አልኩኝ። አዎ ትክክል ነሽ አንቺ ብዙ ተከታይ እየመጣ ነው ብሎ ሳያስወጣ ቀረኝ ማለት ነው። ስሚ ልጅ ሲዲ አይችልም ትንሽ በጣም ስስ ነው የምን የሆነ ነገር ሲሉ ቶሎ እንትን ይላል ብዙ ሲድብ ታግ ያለው ይላል ታግ ያለው ታግ ያለው ይላል ምን አይነት ሲድብ እንደው ታገዛ ፈጣሪ ያውቅ ይሄ እንደዚያ እያደረገ ቆንጆ እንደሱ ብዙ የሰደበው የለም ምን አደረገች ማርቴ ምን አደረገች ምን አደረገች

ግጥማንች አይደል ተዘጋጅ እያልኩሽ ለምንድን ነው የማትገቢያት አዘጋጃአለ ለመቼ ይሁን አንቺ የተመቸሽ ቀን ከዛ እኔ በኢምቦክስ አዋረኝ ይሄ ግጥም አለኝ ብዙ ነገር አስቤ ነበር ግን ደብረኝ ሁኔታው ምኑ ስለደብረኝ ስም አድርጎለት በቃ ድራማ ሲያልቅ ትገጥሚያለሽ ድራማ እስኪያልቅ በድራማ እንወድቃለን እንወጣለን ማየት አለብን መጀመር እዛ እዛው እዛ ይጠርሱ ግን እዚህ ያለው ማንም ጋር ሳይነካኩ ያልፋሉ። አያልፉም ነው። ገባሽ? ይሄ ነው እንደገነኛ እኛ ከማንም ጋር ሳይነካካ ያለፈና ግጥም አለ ማለት ነው። ገባሽ? አሁን ላይ አሁን ላይ በጣም እንጃ በጣም አስደምመውኛል። በጣም አስደስተው አይሚዬ፣ ፈጣሪ ጠብቅሽ። እንደ ሁሉ ሰው ዩቱብ ላይ ለጥፎ ለጥፎ

ምንድነው ግጥም አለሽ? ነከዳዬ፣ የኔ ቆንጆ እንዴት ነሽ? እኔ እኮ ማለት ነው በጣም እኔ እንዲያወራ ነፍሴ እንድትጨነቅ የምትፈልግ ሴት እኮ ነሽ።

ኧረ በየሱስ እየተመታቸው የእኔ ጭቅጭቅ አይደለም። አንቺ አንቺ ምን ሆነሽ ነው? እኔ ምንም አላውንኩም። ምን ሆኛለሁ? በቃ ውሀ ጠጪ። ምን ሆነሽ ነው? እንደ እኮ ብዬሽ አንቺ፣ እኮ ቅድም ማለት ነው እንትና ማለት ነው። ሀዩ ሀዩ እየሰማሽ ነው? ከሁብዬ ማለት ነው። ሁብዬ የሚከራት በውስጥም በምን ምን ያው ያገባል። የምር በጣም ነው ያናደደች ቅድም ያደረገችው ነገር መቼ ምንም አይራሳም። ቅድም አልኩሽ እኔ ጠዋት ላይ ለለ ሲወጣ ገባሽ። ሌላ ጣብሳለሁ እኔ ሰፈራይ ቤት አድርጌ እየሰማችሁ ነበረ። ቡርቴ ቤት ማለት ነው። የሆነች ልጅ ቡርቴ እወድሻለሁ አለች። አይ ሙት አድርጊ። ከዛ እኔ ከዛ በኋላ ቡርቴ ምን አለች ቡርትዬ ማንም ይወደት ፋክስቱን ነው የምነግራችሁ። እኔ ግን የለውም። ገባሽ? የኔና የኔ ብቻ ነች። እኔ ግን ያለሁበት ቦታ ሁሉ የምትመሰክረኝ ሳኒና ሳኒ ብቻ ነች ህይወቴ ብላ ነበረች። ገባሽ? አሁን ህይወታ ማስወጣት ፈልጋ ብርቲ ብቻ ነች ዜሮ እኔ